ሴመስ ይባላለው። ስለ መልሕቅ መጽሔት ሳስብ ወደፊት በብዙ የሚያድግና ለሌሎችን በብዙ መንገድ የሚደርስ መጽሔት እንደሆነ ያስባለው። ስለ መልሕቅ መጽሀፍ መጽሔት ሳነብ በልበ የቀረው ነገር ብኖር ዶክተር ምህረት የጻፈው ስለ ማደጎ ልጆች ስለ ማሳደግ ብሎ እግዚአብሔር ቢፈቅድና ቢኖር ደግሞ ወደፊትም በልበ ስላለው ነገር አባትና እናት የሌላቸውን ልጆች የማሳደግ ነገርና የራስ አድርጎ ተቀብሎ የማኖሩን ነገር ነው እና ብዙ ጊዜ በውስጣችን የሌለ ነገር እንደሆን አውቃለሁ። ግን እግዚአብሔር አምላክ በዚህ ጊዜ ደግሞ እንድናደርግ የምፈልጋቸው ነገሮች እንደሆነ አውቃለሁ እና ያ ነገር በውስጥ ተቀርቷል የበለጠ ብዙ አንብብ ያለው የታ ይባርካችሁ ላዘጋጅ ክፍሎች አብዝቶ አብልጦ እንደገና ደግሞ የሰፋ ነገር እንዲያደርግ በጸሎታ አስባቸዋለሁ። ዳንኤል ይባላለሁ ሰንት ሉዊስ ኤቫንጀሊካል ቸርች አባል ነኝ። እንግዲህ አሁን ስለ መህልቅ ጥያቄ ምንኛ ክፍል እንደምጠይቀኝ ባላቅም በመጽሐፉ በጣም ተደስቻለሁ። በተለይ የመጨረሻው መስጦኛል ጥሩ ትምህርት ሰጪ ነው። የሚያበረታታ ነገሮች ስላሉት በጣም ደስ ብሎኛል። እኔ በመላው አሜሪካን ዙሪያ ብሸጥ አገልግሎትን ያሰፋል። ለቤተ ክርስቲያናችን ሞገስ የሚሆን መልእክት ይዞ ነው የሚሄደው እና ስለዛም ደግሞ እግዚአብሔር ለአንተም ሞገስ ሰጥቶ ይሄንን ስላደረግከው መልካም ነገር ጌታ ኢየሱስ አብስቶ ይባርክል አለው መልሕቅ እንዳጀማመሪዋ ፍጻሜዋም እንደዚሁ እንዲሆን ምኞቴ ነው መልሕቅ የምታቀርበው ያለች መልእክት እጅግ በጣም ለእኛ ለአማኞችም ሆኑ በአለም ላሉ ሰው ጠቃሚ ነች ትምህርታዊ የሆነ ነገር ታመጣለች አንተ ወንድማችንም በእውነት ያን የደከምክ ታሪኮችን የፈለፈልክ ስለምታወጣ በዚሁ ቀጥልበት። መልሕቅ እንደዚሁ ለመንፈሳዊ ኑሯችን የሚያገለግል ትምህርትም በግላዊ ሰዎች እየተጻፈ ሊወጣ የመንፈሳዊ ኑሯችን ልታዳብር ትችላለች ብያምናል። ስለዚህ በርቱበት፣ እግዚአብሔር ይላችሁ። ስለ መጽሔቱ፣ መጽሔቱ በጣም ጥሩ ነው። ትምህርት የሚሰጥ ነው። በተለያዩ ሁኔታዎች አንዱ እንደገና አሁን የነ ልዑል ራስ መንገሻ አንጥቶ ማስታወሱ የነ ማን ናቸው የዜነ ፓስተሩን ሁሉ መጥቀሱ ጥሩ ነው። ሁለተኛ ነው ባለፈ ዶክተር ምህረት የጻፈው እሱም አሁን ጥሩ ትምህርታዊ ነው። በጣም የሚመሰገን ነው። ብዙ ትምህርት ከመጽሔቱ የሚገኛለ ሁላችንም ለማየት መረዳት አለብን። የሚሰሩ ይህን ነገር የሚያክኑትን ደግሞ በጣም እናመሰግናለን። አስቡ ቀላል ስራ አይደለም መጽሔት ማጠር፣ አሁን ግሩም ስራ ነው እና በርቱ። የምትሰውትነው ያለችበትን አንብቤ ያለው ከዛ በኋላ ግን ፒክቸር ፒክቸር ነው እያየው ነው ማለ በጣም አሳፋሪ ነው። አነበዋለሁ፣ አነበዋለሁ በጣም ጥሩ እንደሆነ ሰምቻለሁ። ግን ያው ስንፍና ነው። መልሕቅ የቤተክርስቲያናችን መጽሔት በእውነቱ ከተጀመረችበት ጊዜ ጀምሮ ሌሎች በውጭ ያሉ ማንነታችንን ሊረዱ ችለዋል። የሌሎችንም ታሪክ ልናውቅ ችለናል።

መልስ እንዲሁ በነጻ ስለሰጠው ስለ ወንድማችን ብራን እግዚአብሔርን አመሰግናለሁ። በዚሁ ይህችን ነገር ደግሞ እንዳታስቀራት። እኔ የእግዚአብሔርን ስራ ነው የማይበት ከህይወት እንደተነሳ እንደገና ደግሞ ከህይወት መነሳት ብቻ ሳይሆን እያደገመው ብዙ ሰፊ ነገር ነው ነው

መሰረታችን ከየት እንደሆነ የማናቅ ሰዎች እንግዲህ የክርስትና ገበታ ብለን የማንረዳ ሰዎች ካለን በጣም በተስፋፋና ግልጽ በሆነ ሀሳብ መጻፍን መጽሔት የሆነ ሀሳብ ያለው በጣም ታሪካዊ ነው። በጣም እውነት ይህንን በሚያዘጋጁ ወገኖች ልናበረታ፣ በጸሎት ልንረዳቸው የሚገባ ነው ብዬ አስባል ሽያጩ እግዚአብሔር ይመስገን፣ ህዝቡም ይህንን ዓላማ በመረዳት ከሚያዘጋጁት ኮሚቴ ጋር የቆመ ይመስላል። እና በእውነት በዚህ በህብረታችን ብዙ እየተሸጠ ነው። እንደገና ደግሞ በአካባቢያችን ባሉ ቤተ ክርስቲያኖችም እግዚአብሔር እየረዳቸው ብዙዎች በዚህ ነገር እየተባበሩ ነው። እና እንደውም እንድንቀጥል የሚገፋፋ ነው ብዙው ውጤታማ እልቅ መቼ እንደ ስሟ የህይወት መልሕቅ እግዚአብሔር የተመሰገነ፣ አሜን። እና በጣም ጭማሪዋ ታናሽ ቢሆንም ፍጻሜዋን እግዚአብሔር የሚያበዛት የተባረከች መጽሔት ነች እና እየጠበቅን እየረዘመብን ለእሷ ነች ዶክተር መልሕቅ በጣም በጣም ጠቃሚ መጽሔት ነች። በዚህ በአገር ውስጥም በአሜሪካም በአገር ውጭም ባለ በተለያዩ ቦታዎች እና ብዙ ህዝብም አስተያየቶች ታሳትፋለች። ኦፒኒየን እና እዚህ አካባቢ ታላላቅ ሰዎች አሉ። እዚህ አካባቢ እንግዶች ተምትትሰነው እንደ ዶክተር ምሬ እዚህ ውርጃቸው ትላልቅ ሰዎች ናቸው። እሱም መጽሔቱ ላይ ያው መጽጽፍ በመጽሐፍ ብቻ ሳይሆን የግል ልምዳቸውንም ያካፍ ሱ

ኢየሱስ የማረካቸው በዚያ የምታገለግሉ ተባረኩ፣ አሜን። እኔ መልሕቅን እንደ ድልድይ ነው። ድልድይነቱ ምንድን ነው? በሚድ ዌስት በተለይ በሚድ ዌስት አካባቢ ያሉ የአብያተ ክርስቲያናት አባላትና አገልጋዮችን የምታገናኝ ትልቅ ድልድይ ነች ብዬ ነው የማስበው። አጀማመሯ የሴንት ልዩስ ሲሆን እንጂ እኔ መልሕቅ የጠቅላላ የሚድ ዌስት የሚድ ዌስት በባለቤትነት ለከዋት የሚገባ ትልቅ ሀብት ነች ብዬ ነው የማስበው እና ስራዋንም ጀምራለች። ያንንም አይነት ድልድይ የመሆን ስራዋን አጀማመሯ ቅድም ላሌ እንዳሏታ ናቸውንም ፍጻሜ ዋግን እጅግ ታላቅ እምነት አለኝ። በዛ ውስጥ የሚያገለግሉ ሰዎችም ሆነ የሷ ተዳጊያች ሆ ከዚህ በፊት ከነበራቸው ኮንትሪቢሽን እየሰፋ እያደገ የሚሄድ ነገር እንዳለ አመላካሽ ነገሮችን አይቻለሁ። እና እግዚአብሔር እንደሚያሰፋት እንደሚያበዛትም አምናለሁ ይህንን ለማለት ነው የምፈልገው። ሌላው መልሕቅ ከዚህ በፊት ተሰውረው የነበሩ በአብያተ ክርስቲያናት በተለይ በወንጌላዊ አብያተ ክርስቲያናት ውስጥ ያሉ በጣም ትሬዥርስ እንደ ትሬዥር የሚቆጠሩ ትልልቅ ከእግዚአብሔር ሰዎች ፕሮፋይሎችን እያወጣች ነው። ከተደበቁበት አዋራቸውን እያራገፈች ወደ ብርሃን እያወጣች ነው እና የመልሕቅን ወደፊት ነገር ስመለከት ይህንን ስራዋን በደንብ አስበታና አዝልቃ የምትሄድ መጽሔት እንደምትሆን አስባለሁ እግዚአብሔር የሚያቁትን ሰዎች ልቁላኖቹን ፈልገን በማግኘት ሁለተኛ፣ የሟቹን ቤተሰቦች ፈልገን ስላገኘ፣ ይሄ ትልቅ ስራ ሰርተን ለአንባቢያን ስለበቃ እግዚአብሔርም ስለረዳ እጅግ አደርጋለን። ሁለተኛም ደግሞ በመተጻፉት በውስጡ ቃላቶች ላላመኑ ብዙ ይነግራቸዋል ወይም ያስረዳቸዋል ብዬ አምናለሁ። ከዚህ ብዙ ትምህርት ያገኛል እና መጽሔቷ እንደገና ብትታ ደስታውን አልችልም። እስካሁን ድረስ ከአራት ጊዜ የበለጠ አንቢቢያት አለሁ ተረድቸዋለሁ። እጅግ በጣም የሚያስደስት ነው። አመቷንም በማክበሯ ሁላችንም የልብ ደስታ ይሰማል። እግዚአብሔር ያበርታ። አንተም ወደ ቀጥልን በእንትላል በጣም መወዳት በጣም አነባዋለሁ። ዋናው ደግሞ ፍሬ ነገሩ ወንጌል ለህዝቡ የምታዳርስ የክርስቶስን ወንጌል የምታፋጥን መጽሔት ስለሆነች በጣም ደስ ይለኛል። እስፔሻሊ ደግሞ የምታቀርባቸው መልእክቶች በጣም ነፍስን የሚያድሱ የሚጠግኑ ናቸው እና በርቱ ሞ ኣነ ዝብሎ ዝብሎሲ ብዛዕባ መልሕቅ

መንፈስን የሚጠቅሙ መልዕክቶችን ስለምታስተላልፍ በዚህ ደስተኞች ነን። ትጋግ ብለናል። አሜን። መልሕቅ መጽሔት ያው የመጀመሪያ የቤተሰባችን መጽሔት ናት እና አንድ አመቷ ስታከብር በጣም ደስ ብሎኛል እና በይዘቷም በትግቷም ሁሉ በጣም ጥሩ መልዕክቶች የያዘች ናት እና ለአዘጋጆችም ሆነ በዚህ ደግሞ አጉሉት ላሉት ሁሉ ጌታ ባርካችሁ ላሉ አሁንም ትደግ ብዛት ተስፋ ላለሁ እና እንኳን ለአንድ አመት አደረስ ይችላል። እንደዛ ነው እንኳን ለአንድ አመት ደረስ አደረሰ። ዋናው ደግሞ የመልሕቅን ኢምፓክት ነው። ከአንድ አመት በኋላ በሌሎች ኮሚኒቲዎች ከኢትዮጵያ ኢትዮጵያም ቢሆን እዚህም ባሉ ጣፎሾች ማለት ነው ኮሚኒቲዎች መካከል የመልሕቅ ደግሞ ኢምፓክቷን ሴሌብሬት የምናደርግበትን ያንን ነው በልቤ የሚሻው ደግሞም ይሆናል። ምን እንደነች? መልሕቅማ ቤስት ነች፣ በቃ ልባችን ነች። የልባችንን ትርታ አውጥታ የምትናገር አፋችን ነች። መልሕቅ እንወዳታለን፣ እናሳድጋታለን። ለብዙዎች በረከት ትሆናለች። ጌታ ይባርክ።

መልቅ በተመሰረተችበት በተጀመረችባት ጊዜ የዚህ ቤተክርስቲያን አባል ደግሞ ስለሆንኩኝ ደስ ከምድረ በዳ መጥቼ በዚህ ቤተክርስቲያን ደግሞ የተመሰረተች ስለ ቤተክርስቲያኗም ስለ ወንጌልም የምትናገር አንድ አፍ ስለተከፈተልን እንደ አንደበት ነው የምትቆጥራት እና የተዘጋጀው በውስጣችን እግዚአብሔር ያስቀመጠው ነገር በሷ ለህዝብ እንዲደርስ ራሳችን እያዘጋጀ ነው። እግዚአብሔር ይባረክ። ስለአገልግሎት አገልግሎት ስለ ሚኒስትር በእውነት ካነበብኩት ያሁኑ፣ የመጨረሻ ያሁን የወጣው ማለት ነው እሱ በቃ ልዩ ነው። ሁሉም ጥሩ ነው፣ ግን ይሄ ያሁኑን ደግሞ የሚያክል የለም። እንግዲህ ወደፊት ደግሞ ከዚህ የበለጠ እየሆነ እንደሚመጣ እናቃለን፣ መቸም ተስፋ እናደርጋለን። እኔም የመልሕቅን መጽሔት በተመለከተ በእውነት ቤተ ክርስቲያናችን የምትቆራበት መጽሔት እንደሆነ ነው የሚሰማ። ምክንያቱም ጥራቷን ያላትን መልእክት ራሱ የስነ ጽሁፉን በማይበት ጊዜ በእውነት ደንበኛ ጋዜጠኛ አቀነባብሮ የሚያቀርበው አይነት ስነ ጽሑፍ ሆኖ ነው ያገኘሁ እና የተለያዩ ደግሞ መልእክቶችን በተለያየ አንግል ስለምታቀርብ ከመንፈሳዊም ባሻገሩ ሌሎችንም ደሞ ህብረተሰቡ ሊያውቃቸውና ሊገነዘባቸው የሚያስፈልጉትን ማህበራዊ ጉዳዮች ራሱ የምታቀርብ መጽሔት ሆኜ ነው ያገኘኋት። በተጨማሪ አሁን ባለፈው በወጣው እንትን ላይ ጠቅላይ ቤተሰብ ጋራ በተያያዘ በእውነት እዛ ላይ የቀረቡትን ነገሮች እግዚአብሔርና አሰራር ከዘመናት በፊት የተደረጉ ታሪኮችን ከብዙ ጊዜ በኋላ እግዚአብሔር ይቺ መጽሔት ተጠቅሞ እንዴት ሰዎችን እንዳገናኘ እግዚአብሔር ለሱ ብለው መስዋዕት የሆኑትን አገልጋዮቹ እንዴት በዚህ ጊዜ ነገሩን ወደ ብርሃን አውጥቶ በብዙዎች ዘንድ እግዚአብሔር ይሰራ የነበረውን ስራ እንዲታይ አድርጋለችና በእውነት ከዚህ አንጻር የማይረሳ ነገር ነው ውስጥ የከተታው እና ወደፊት ደግሞ የበለጠ እየሰፋች እንደምትሄድ በተለያየ ሙያ ደግሞ የሰለጠኑ የጌታሰቡ ሰው ይህችን መጽሔት መድረክ በማድረግ ብዙ ትምህርት ለህብረተሰባችን የሚያስተላልፍ እንደሆነ ነው እና በርቱ ቀጥሎ ነው እምለው እሺ በመጀመሪያ እድሉን ስተሰጠኝ አመሰግናለሁ በእውነት በመልሕቅ አይ አም ሶ ማች ኢምፕሬስድ አይ ቲንክ ሶስተኛው ነው የሚሆን ያለው። ስፔሻሊ ሁለቱም በደንብ አንብቤ ያለው፣ በቃ የተለያየ አይነት ስፔሻሊ። እኔ ከመልሕቅ ውስጥ በጣም አንደኛ የማነበው የዶክተር ምህረት ነው። የዶክተር ምህረት በጣም ነው ሁል ጊዜ ለውጥ በሚለው ላይ በህይወቴ ላይ ለውጥ የሚያመጣው ፕላስ በተለይ በአሁኑ የነበረው የፓስተራል ሀውማች ሰዎች እኛ ጋር እንዲደርስ ክርስትና ሳክሪፋይስ ማድረጋቸው ሳነብ እኔም በገባኝ መጠን ደግሞ ለሌሎች ላልገባቸው ሰዎች ሀማች ሳክሪፋይስ ማድረግ እንዳለብኝ ነው የተማርኩትና፣ በጣም ሪሊ እግዚአብሔር ይባርካችሁ። በዛ ላይ ኢንቨስት የምታደርጉት እኛ እራሳችን ለማንበብ ራሱ አንዳንድ ጊዜ ጊዜ ይወስድብናል እና እናንተ ደግሞ ለመጽሐፍ ሀማች ጊዜ እንደወሰዳችሁ ብዙ ሳክሪፋይስ እንደ ይገባኛል። ጌታ የባርካችሁ። አይ አም ሶ ማች ብለስድ። አትሊስት በማንበብ ደግሞ ስለመባረክ ያለው እግዚአብሔር አብስቶ ይባርካቸው። አሜን።